ይፈጥራል ማለት ነው። እንግዲህ ጉዱን ተፈጥፍጥፎ አወጣው ማለት ነው። ጀግና ወንድማችን ሎሎ ማለት ነው። ወደ እያንዳንዳቸው ደረሰባቸው ማለት ነው። እንግዲህ መስፍን የመጨረሻው ጊዜ ነው መሰለኝ የመጣው ማለት ነው። ሎሎ አይታችኋል ማለት ነው። በጣም ጎበዝ ጀግና የሆነ ወንድማችን ማለት ነው። እንግዲህ በዚህ በፊት አይታችኋል ማለት እንዴት እንዳሰቃያት፣ እንዴት እንዳረጋት ሁሉም ተመልክተናል። ተቀምጠ ከዛ ሁሉ መከራ ተደፍራ ምን ብላ አውጥቷት እንግዲህ እነ ዘላለም እና ሌሎች በእጃቸው አድርጓት ነበረ። አሁን ደግሞ ወንድሜን ፈልጉልኝ ብላ ያው ያለች ነበረው። ወንድሟን ደግሞ የታገደበት ቦታ አብዶ እንዳበደ እንደወጣ የሱ ጠባቂ ደግሞ ተመስገን፣ አቶ ተመስገን የሚባል የእሱ ጠባቂ ነው። እሱ ደግሞ መስፍን ብር ሰጥቶት አግዶት እሱን እንዲይዝና እንዲጠብቀው አብሮ ክንዲ ተባብረው እንደሚሰሩ እንዳረገው ማለት ነው። አብሮ እንዲሰሩ ያረገው አንዱ ትብብር ነው። ያው ለእያንዳንዳቸው ደርሰውባቸዋል ማለት ነው። ወንድማችን ሁሉ ጀግና ማለት ነው። በጣም ነው የምናመሰግነው ወንጀሎቹ ሁሉም እንግዲህ የተያዙ ነው። ጠቆማ ሁሉም የደረሰ ነው። ጠቆማዎቹ ሁሉም የተደረሰ ነው። የመጨረሻ ጊዜ ነው መስለኝ የደረሰው ማለት ነው። እንግዲህ ቀኑ ቢደርስ ነው አቶ ተመስገን መስፍን ማለት ነው። ቀኑ ቢደርስ ነው ተመስገን ደግሞ ተሱጋ እንደሚሰራ ያው መስፍን መጥፎ ነገር እንደሚሰራ ተመስገን ደግሞ እሱ ላይ አስገብቶ አግዶት ማለት ነው። ወንድም ናይቲ ማለት ነው፣ የማህሌት ወንድም ማለት ነው። እሱንም አግዶት እንደሚጫወቱበት ቆሻሻ ቦታ በጣም ቦታ እንደሚያስቀምጡት ሁሉም ተናግረዋል ማለት ነው። እንግዲህ የመስፍን ብዙ ነገር ነው የወጣው ማለት ነው። መስፍን እንግዲህ መስፍን አንተያዘም፣ ኢንሻላህ ይያዛል በቅርቡ ማለት ነው። አቶ ተመስገን ደግሞ የትንሽ ሰዓት ደርሶበት ነበረ አመለጠ ማለት ነው። እሱ ደግሞ ሁለት ልጆች እንዳሉት ሁሉም ተጠቁሞ እንግዲህ ናይቲ ጀግና ማለት ነው። ሲሉ ልጆው ሊከብት አንቻሉም። ደስተኛ ነበሩ። ሊከብቱለት ሊከፍቱለት በሮን አንቻሉም ነበረ። ግን ሉሉ እንደምን ማሳምነው ገባ። የተመስገን ልጆች መሆናቸውን ተነገሩ ታወቀ። እና አባታቸው የት ነው ብሎ ሲጠይቁ እኛ አናቅም አናቅም አሉ፣ ተደነባበሩ። እነዚህ ልጆች ምክንያቱም አባታቸው ተወንጀለኛ ጋር እርግጠኛ አልሆንም። እውነት በደንብ አድርጋችሁ ስሙት። ይሄ ነገር በጣም ታሪክ ታሪክ ታሪክ ታሪክ ነገር ነው ማለት ነው። እና ማንም ሊያውቅባቸው አልፈለጉ። ከዛ ሉሉ ወንድማችን እንትን ብሎ ፍጥጥ አድርጎ ሲጠይቃቸው፣ ተመስፍን ጋር እንደሚሰራ፣ ተመስፍን ጋር አብሮ እንደሚሰራ ማለት ነው። ተመስገን ተመስገን ተመስፍን ጋር እንደሚሰራ። እነዚህ ልጆች እናት የለንም፣ ያለ እናት ነው አባታችንን የሚያሳድገን ግን አማራጭ የለንም። አባታችን ከሚገደልብን ብለን እኛ የደበቅ ነው እነሱ ነው። እዚህ ላይ ደግሞ ቤት ለቀን መጣን ብሎ ቤት ካሉበት ቤት ለቆ ነው የመጡት ማለት ነው። ሌላ ቤት ነው የሄዱት ማለት ነው። ካሉበት ቤት ለቆ ማለት ነው። ከዛ መስፍን በጣም አስጠያፊ ነገር እንደሚሰራ፣ ሴቶቹንም ወንዶቹን እንደሚያግድ፣ በብር እንደሚለወጥ፣ በገንዘብ እንደሚለወጥ ሁሉ እነዚህ ልጆች ያውቃሉ። የመስፍን ልጆች እንዳለ ያውቃሉ ማለት ነው። የአቶ መስፍን ልጆች ማለት ተመስገን፣ ተመስገን የእሱ ጠባቂ ነው ማለት ነው። የሁለቱ ላይ እያንዳንዱ ሁሉም ደርሶባቸዋል ማለት ነው። ተመስገን የአቶ መስፍን ጠባቂ ነው። ተመስገን ናይት የሚጠብቀው ልጅ ነበረ፣ የሚያሰቃየው ልጅ ነበረ። ምግብ ሳይሰጡት እንግዲህ ልብስ ሁሉም የተበጣጠሰ ለብሶ ምን ብሎ ሁሉም ቆሻሻ ቦታ ሽንት ቤት መጸዳጃ ቦታ እንዳለ ሁሉም ተነግሮታል ማለት ነው። የማህሌት ወንድም ማለት ነው። በፊት አይታችኋል። ወንድሜ ወንድም ብቻ አቅርቡልኝ እሱ ብቻ አቅርቡልኝ፣ እኔ እሱ ምንም ሊሆንብኝ አልፈልግም፣ ያለኝ እሱ ነው ብላ አይታችሁ ሰምታችሁ ነበር ማለት ነው። እና መስፍን ብዙ ነገር እንደሚሰራ፣ አስጠያፊ ነገር እንደሚሰራ ሁሉም ብዙ ሰው ያቋል ማለት ነው። አሁን የተመስገን ልጆች እንግዲህ ሴትና ወንድ አይታቸዋል። ተጠየቁ ማለት ነው። ሲጠየቁ ያው አላ ያው አባታችን ስራው ምንድን ነው ብለው ሲጠይቃቸው ሊሉ እኛ ስራውን አናቅም አሉ። ሊደብቁ ፈልጎ ነበረ። ከዛ በኋላ ከመስፍን ጋር እንደሚሰራ ከመስፍን ጋር አብሮ እንደሚሰራ ሁሉ ተናገሩ ማለት ነው። ተናገሩ እና አባታችን ከሚግድልን ከሚገድልብን ብለን ነው ሁሉም ነገር ዝም ያለው። አቶ ማስወገዳቸው መስፍን ማለት ነው። አሁንም ይሄ መስፍን ካልተያዘ ማለት ነው መስፍን ካልተያዘ ገና ብዙ የብዙ ሰው ህይወት ሊያበላሽ ነው። የብዙ ሰው ህይወት ሊያጠፋ ነው። የብዙ ሰው ህይወት ሊያጠፋ ነው። ብዙ ነገር ገና ብዙ ነገር ማለት ነው የእንትን ሊሆን ነው የሰውየው ማለት ነው። እሱን እንደምንም አድርጋችሁ በእጃችሁ እንግዲህ ጀግና ናችሁ በእጃችሁ እንድታስገቡ እኛም ተስፋ እናደርጋለን ወይም ያለን እውነት እንደዚህ ወንጀለኛ እንደዚህ ሰው ላይ የሚጫወቱት እንደዚህ ሰው ላይ አግዶ እንደዚህ የሚያደርጉት ሰዎች እንግዲህ እጅ ተፍንጅ እጃችሁ ላይ ይገባል ብለን ተስፋ እናደርጋለን። እንግዲህ ከፈጣሪ ከአላ በታች ማለት ነው እናንተም ትሯጣችሁ ታገኛላችሁ ብለን ተስፋ እናደርጋለን። እንግዲህ ልጆቹ ከሱ ጋር እንደሚሰራ ሁሉም ተናገሩ። አንዱ ደግሞ እንደገና ደግሞ ናቲ አየሁት ይመስላል። እንዴት እንዳሰቃዩት የሚለው ወንድማችን ጋርም እሱም ጋር በፊት እንትና ጋር ሉሉ ጋር በስልክ በቴሌግራም ላይ እንግዲህ ናይቲ እንደሚሰቃይ ሁሉ በስልክ አውርቶት ነበረ። ልጁ ደግሞ ፈርቶ አላወራሁም ብሎ ክዶት ነበረ። ናይቲ ጀግና ደግሞ ስልክህን አምጣ ብሎት ስልኩን ሲከፍተው የእሱ ስም ሲጽፍ የሉሉ ስም ወጣ ማለት ነው። ቮይስ የተነጋገሩትን ስምን አንድ በአንድ በጠገቡ ተናገረ ማለት ነው። ምክንያቱም ለምንድን ነው እንደዚህ የዋሻኝ ምናምን ሲለው እኛ አባታችን መስፍን ይገልብን፣ ያው ሁሉም ሰው በመስፍን ነው የሚናገረው፣ ሁላችን መስፍን ላይ ነው መጥፎ እንደሆነ የሚናገሩት ማለት ነው። አባታችን ላይ እንግዲህ ካደረሰብን ብዬ ነው የእሱ ነው የደበኩት ብሎ ልጁ አፍጥጦ ሄደ ማለት ነው። አፍጥጦ ሲያየው ያው ስልኩንም ለመስጠት አልቻለም፣ ደስተኛም አልነበረም ለመስጠት የማልፈለገው ነበር ግን ወንድማችን ጀግና ዝርኩንን ስልኩንን ማስከፈተው እንግዲህ ያለውንም ነገር ነገረው ማለት ነው። እንግዲህ ቤተሰብ፣ እናንተ በዚህ ምን ተማራችሁ? ይሄ መስፍን የሚባል አረመኔ ማለት ነው። አረመኔ። እውነት እነዚህ ልጆች በጣም ብዙ ችግር ብዙ ነገር ነው የደረሰባቸው። ላችኋለሁ። ቤተሰቦች እንግዲህ በሌላ ቪዲዮ ነው እስከ ስንገናኝ ድረስ መልካም ቀን ይሁንላችሁ። በጣም ነው የምወዳችሁ። ያለው አስተያየት ደግሞ ኮሚቴ ላይ በማስቀመጥ እንግዲህ ቤተሰብ ሆኖ ሽላክ በማድረግ ማለት ነው። እኔ አበረታቱ ሽላክ ያደረጋችሁ ለተዘጋጁ